በጣም የምናፍርበትን ንግግር ነው። አይሻ እነ የት ቦታ ነው? በዘጠኝ ዓመቱ ይበዳታል። ሙስሊሙን ወግነን ከዚህ ከፍ ከተባለ ሰው ጋር የእግዚአብሔርን ብልት እናጡት የሆነ ጋር መተውሰድ በሉት ጥያቄዎቹ እነዚህ ሰዎች ናቸው። በሁለተኛ ሌቭል ደግሞ ዲስፈርጅ አድርጓት፣ እችን ህጻን ልጅ ደም በደም አድርጓት እንደዚህ አስገብቶ እንዲጠራርግና ከዛ

ይህንን ቪዲዮ የምትከታተሉ እንዲሁም ክርስቲያን ወገኖች በእርግጠኝነት ይህን ቪዲዮ ትከታተላላችሁ ብዬ አስባለሁኝ። እንደምንከረማችሁ እንግዲህ ሰሞኑን እጅግ በጣም ብዙ ነገራቶችን አስተውለናል። ብዙ ነገራቶችን በሶሻል ሚዲያው እየተመለከትን ነው። ብዙ ጽሁፎችን፣ ብዙ ቪዲዮዎችን፣ ብዙ ምስሎችን እያየን ነው። በዚያ ጉዳይ ላይ ግዴታ በዚህ ቪዲዮ መምጣት ስላለብኝ ነው። እኔ የተሰማኝን ነገር ለናንተ ላካፍላችሁ ስለፈለግኩኝ ነው በዚህ ቪዲዮ ተመልሽ የመጣውት። ክርስቲያን ወገኖቻችን እያያችሁ ከሆነ ይህን ቪዲዮ እስከ መጨረሻው ድረስ በማየት ተባብሩ ለማለት እፈልጋለሁ ሙስሊም ወንድምና እህቶችም እንደዚሁ ይህንን ቪዲዮ እስከ መጨረሻው ድረስ ማየት እንዳትረሱ። በቅድሚያ ወደ ጉዳይ ከመግባታዊ በፊት ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ያላችሁን ሀሳብ አስተያየት ደግሞ ኮሜንት ቦክስ ላይ እያስቀመጣችሁ። እንግዲህ ሰሞኑን ያስተዋለው ምንድን ነው፣ እፎ እየተባለ አንድ ክርስቲያኖችን ወግኖ በተለያዩ ላይቭ ላይ የሚከራከር ሰው ነውና፣ ግልጽ ይሆን ዘንድ ተሳደበበት የተባለውን ቪዲዮ መጀመሪያ ላምጣላችሁና እናወራለን። በጣም ነው የምትሸማቀቁበት ሙሐመድ ሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት ሚያሳቅቅ ሚያሳፍር እንዲሆን እናደርገዋለን። ገራ እንግዲህ ይህን ንግግር ነው የተናገረው። ከዚህም ጋር ተያይዞ ይህኛው ይህን ያህል ለምን ቫይራል እንደወጣ በእርግጥ እኔም አልገባኝ። ምክንያቱም ከዚህ በፊት እፎይ የተለያዩ ስድቦችን ነቢዩ አለ ሰላቱ ወሰላም ላይ አድርሷል። ለምሳሌ ይህን እንደ ምሳሌ ላምጣላችሁ እና በጣም አጸያፊ ኢቨን እንደ ሃይማኖት ተ ነው እንደ ሀገራችን ባህል ራሱ በጣም የምናፍርበትን ንግግር ነው እሱ በአደባባይ የተናገረው። በዚህ መልኩ ማለት ነው አይሻ ነብዩ የት ቦታ ነው በዘጠኝ እንግዲህ ይህን አይነት አጸያፊ የሆኑ ንግግሮችን ብዙ ጊዜ ከሱ አስተውለናል። ከሱ አንድ በት ማለት ነው። ይህ ስድብ ደግሞ ከየት መጣ ከተባለ እንግዲህ ላይፍ ላይ አብረውት የሚወያዩ ሰዎች ስላሉ ከነሱ ጋር በሚነጋገርበት ሰዓት እና እንደዚሁም ለነሱ ምላሽ በሚሰጥበት ሰዓት ላይ እነሱ እንደዚህ ብለዋል እንደዚህ ብለዋል በሚልበት ሰዓት ላይ ነው እነዚህ ነገራቶች የሆኑት ማለት ነውና ግን ይህንን አጸያፊ ንግግር ስንሰማ ተደጋጋሚ ከዚህ ሰውዬ ጋር እንነጋገራለን የሚሉ ሰዎች ደግሞ እንደዚህ አይነት ንግግር ማለትም ሙስሊሙን ወግነን ከዚህ እፎይ ከተባለ ሰው ጋር እናወራለን እንወያያለን፣ እያሉ ሰዎች ደግሞ ይህንን የመሳሰሉ ንግግሮች ተናግረዋል። ለምሳሌ ይሄኛው እግዚአብሔርን ብልት እናውጡት የኔ ጋር መተውሰድ በሉት ሰፈረ እግዚአብሔር ብልት ይለካል። በጣም ያሳፈራል። እግዚአብሔር ያሰፈራል። በእውነቱ አሰ ባለጌ ነው በጣም እግዚአብሔር ባለጌ ነው። የምር ባለጌ ነው። ስተክል ባለጌ ነው

እነዚሁም ሌሎች የተለያዩ ሀሳቦችን በዚህ አይነት መልኩ ነው የሚገልጿቸው። ሀሳብ እኮ መግለጽ ጥሩ ነው። ሀሳብን ለሰው ለመከራከርያ አርገ ስታቀርብ ጥሩ አርገ ታቀርባለ፣ ትከራከራለ በዛ ነገር ላይ ግን እንዴት አርጌ ነው መናገር ያለብኝ? እነዚህ ሙስሊም እስልምናን ወክንን ነው የምንከራከረው የሚሉት አሁን ቀደም ሲል ያመጣውላችሁ እና እነዚህን ሰዎች ሳመጣ ምን አይነት ተጽዕኖ አሳደረ? ታዲያ እነዚህ አይነት ንግግር ከዚህ በፊትም አንድ ቪዲዮ ሰርችላችሁ ነበር። የዚህ አይነት ንግግር ያሳደረው ተጽዕኖ ነቢዩ አለይሂ ሶላቱ ወሰላምንም ሆነ ሃይማኖቱን እንዲሰደብ አድርጓል። ይህ ንግግር ሃይማኖቱን እንዲሰደብ አድርጎታል። በዚህ ሙሉ ለሙሉ እንድታምኑበት እፈልጋለሁ። ምክንያቱም ውይይት በዚህ መልኩ አይደለም፣ ጭራሽ በዚህ መልኩ ሆኖ ማያውቅም። በዚህ መልኩም አይደለም። እኛ ገር ብቻ ነው እንደዚህ ላይብ ላይ ቁጭ ብለህ እንቅልፍህ እስከሚመጣ ድረስ ብለህ ስለ ሃይማኖት ስታወራ ስትነታረክ፣ ምናምን ነገር የሆነ ገንዘብ ፈልገህም ሊሆን ይችላል፣ አይታወቅም። የውስጥነው የሚያውቀው አላሁም ብቻ ነው። ስለዚህ ያ ሆኖ ግን የምትወያይለት ሰው ምን አይነት ሰው ነው? በምን መልኩ ነው የምትወያየው? ከዚህ በፊት ምን አይነት ሂስትሪ ያለው የምን አይነት የእውቀት ባክግራውንድ አለው ይህ ሰው ስለሚከራከርበት ሃይማኖትና ከዛን እኔ ወክ ስለመጣው ሃይማኖት፣ ደግሞ ምን ያህል እውቀት ይኖረዋል። ብዙ አይነት ነገራቶች እየተነሱ መነጋገር ያለባቸው ነገራቶች አሉ። እየተነሱ ጥናት ተደርጎባቸው ነው በዚህ ውይይት የሚቀርቡት ማለት ነው። ነገር ግን እነዚህ ሰዎች ይህንም ሳያጠኑ ዝም ብለው ላይ ላይ ብቻ በመነታረክ እንደዚህ አይነት ተጽዕኖ እንዲመጣ አድርገዋል። ታዲያ እነዚህ ሰዎች እንደዚህ ማድረግ ምን አምጥቷል የምትሉ ከሆነ ደግሞ በእርግጠኝነት ግልጽና ግልጽ ነው። ይህ ሃይማኖት እንደዚህ ልክፎይ እንዳደረገው ሆነ ሌሎች ሰዎች እንደሚያደርጉት ሃይማኖቱ እንዲሰደብ አድርገዋል። እፍ ወይም በዚህ መልኩ መናገሩ ክርስትና ሃይማኖትን እነዚህ ሰዎች እንዲሰደቡት አድርጓል። እነዚህ ሰዎችም በዚህ መልኩ መናገራቸው እስልምና ሃይማኖትንም ሆነ ነቢዩ አለይሂ ሰላቱ ወሰላምን እንዲሰደብ አድርጓል። ስለዚህ ለዚህ ነገር ለምሳሌ እንደ ሙስሊም ይሄ ነገር እንዲመጣ ተጠያቂዎቹ እነዚህ ሰዎች ናቸው። በመጀመሪያ ደረጃ በመጀመሪያ ሌቭል ተጠያቂዎቹ እነዚህ ሰዎች ናቸው። በሁለተኛ ሌቭል ደግሞ ተጠያቂው ወደ እነሱ ወደዚህኛው ሰው ይመጣል ማለት ነው። እነዚህ ሰዎች እንደዚህ ባልሆነ ሆነ መልኩ ኤክስፕረስ እያደረጉ እንደዚህ ንዋይ ያለ ባይሉና እልክ ባያጋቡ ይሄ የመሰደብ ነገር አይመጣም ማለት ነው። ይህንን ነገር በእርግጠኝነት ሁሉም ሰው ሊያውቀው ይገባል ማለት ነው። ከዚህም አልፎና ተርፎ ወደ ክስ እንዲቀርብ ምናምን ናም ነገር የሚሉ ነገራቶች አሉ ና በህጉ አንጻር ከሄድን የትኛውንም ሃይማኖት የሰደበ ሰው ከዚህ በፊት እንደለምድ ነው እንዳየ ነውም ወደ ህግ የመቅረቡ ነገር የታወቀ ነው። ምክንያቱም ከዚህ በፊት ክርስትናን ተሳድቧል ተብሎ ልጅ ያሬድ ወደ ህግ ቀርቦ ፍርድም ተሰጥቶት እንደነበር እናስታውሳለን። ሁላችንም የምናውቀው እውነታ ነው። አሁንም እስልምናን ተሳደበ የተባለው ሰው ወደ ህግ እንደሚቀርብ ይታወቃል። ይሄ ግልጽ የሆነ ነገር ነው። ግን ኡስታዝ ነኝ ብላችሁ ስለ እስልምና አውቅዬ ስለምናኖክዬ ዋር አወራለሁ የሚሉ ሰዎች ራሱ የሚያወሩት ነገር ሙሉ ለሙሉ ያፈነገጠ ነው። ከንግግራቸው ይዘትም ሆነ ከሚናገሩት ነገርም ሆነ ከሁሉም ነገር ሙሉ ለሙሉ ያፈነገጠና ሰውን ልቅ ውስጥ የሚያስገባ ነገር ነው ይሄ። እኔ እንጃ የትኛውም ሃይማኖት ወክለዋለሁ ብሎ ሊናገርም ይችላል አይመስለኝም። ለምሳሌ እፎይ እንደዚህ አይነት ንግግር እንደዚህ አይነት ላይቭ ላይ እንደዚህ አይነት አጸያፊ ነገር ማድረጉን ነብያችሁ መግቢያቶ ነው ስፐርሙን እንደዚህ ልብሱ ላይ እንደዚህ የሚጠርቀው እንደዚሁም ሌሎች ሌላ ለምሳሌ እንደዚህ አጸያፊ ነገር ማድረጉን ከዚህ በፊት ደግሞ የተናገረው ቅድም የጋበዝኳቸው ደግሞ ይህን አይነት ስድብ መሳደጉ አይሻ ነብዩ ቦታ ነው። በዘጠኝ ዓመቱ ይበዳታል ሙስታዝንኝ ብሎ ከሚወያዩ ደግሞ እዚህ አይነት አጸያፊ ንግግር መናገራቸው ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል። ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ባለጌ ዝሙት ነው አይደለም? አንተ ባለጌ፣ ደደብ፣ የመጨረሻ ውሻን አንተ እኮ እኔ ልክ ልክ ነግረህ ያለው ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓ እቺን ህፃን ልጅ ደም በደም አድርጓት እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። ምን እንደሰራ ይሄንን፣ በወንጀል በእርግጥ ይህንን የሚወነጅል የሆነ የፍታ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው ያስከስሳል። ሌላኛው ደግሞ እንደዚህ አይነት ንግግር መናገሩ ያቸው ነው። ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር እንደዚህ ላይቭ ላይ እፎይ እንደዚህ አድርጎ ማሳየቱ የትኛውም ክርስቲያን እኔ ይወክለኛል ብሎ ከተናገረኝ በጣም ነው የሚያሳፍረው፣ በጣም ነው የሚደብረው። እኔ ዛሬ በተለያዩ ቦታዎች ላይ እኔም እፎይ ፎይ የምትሉት እኮ ሁላችንም እንደዚህ ነው የምናደርገው እያላችሁ ነው። ግልጽ ነው። በቀላሉ ሁላችንም እንደዚህ እያደረግን ላይፍ ላይ እንደዚህ አድርገን የምናቀርብ ሰዎች ነን። አሁን ወይም ደግሞ እንደዚህ ከሃይማኖቱ ወተን ራሱ በሃይማኖቱ ይፈቀዳል አይፈቅድም የሚለው ነገር ያ እንትና በባህላችን ራሱ እጅግ አስጸያፊ ተደርጎ ያደግነውን ነገር እንደዚህ ላይፍ ላይ እየተሳደበ አይሻ ነብዩ የት ቦታ ነው በዘጠኝ ዓመቱ እዚህ አይነት እየተናገረ እኔ እሱን ወክዬ ከራከራለሁ። እኔ እሱን ወክዬ ዛሬ እኔም እፎይ ነኝ፣ እኔም እፎይ ነኝ እያል ኮሜንት እጽፋለሁ፣ እኔም እፎይ ነኝ ብዬ ቪዲዮ ሰራለሁ የምትሉ ሰዎች እጅግ በጣም ነው የሚያሳፍረው። እጅግ በጣም ይደብራል። ማንን ወክላችሁ የተናገራችሁ እንደሆነ አስቡት። እንደዚሁም ሙስሊምነን ከምትሉ ሰዎች ደግሞ ሙስሊምነን ብላችሁ ከሙስሊም ወክለን ነው ብላችሁ ደግሞ እነዚህን ውስታዞች ወክላችሁ እነዚህ እንደዚህ ናቸው፣ እንደዚህ ናቸው፣ እነዚህ እንደዚህ ናቸው ብላችሁ የምትናገሩት እንደዚህ አይነት አጸያፊ ንግግር መናገር ይቻላል? እንደዚህ አይነት አጸያፊ የሆኑ ንግግሮችን መናገር የትኛው

ይሄ ሁላ ነገር ነው እየመጣ ያለው ከሁለቱም ወገን ከዚህኛውም ከዚህኛው፣ እኔ ፎይኔ እኔ ምናምን ከሚለውም ሁለቱም ወገን ትክክል ያልሆኑ በጣም ብዙ ነገራቶች አሉ። እነዚህ ነገራቶች እስልምና ወክለን እንከራከራለን የሚሉ ሰዎች እንደኔ መቶ ፐርሰንት ተጠያቂ ናቸው። ነቢዩ ዐለይሂ ሰላቱ ወሰላም በመሰደባቸው እንደኔ መቶ ፐርሰንት ተጠያቂዎቹ እራሳቸው ናቸው ነቢዩ ዐለይሂ ሰላቱ ወሰላም ላይ እንደዚህ ክብራቸውን የሚያቋሽሽ ነገር እንዲነገር ያደረጉት እነሱ ናቸው የሚል ነው የኔ እምነት ማለት ነው። ቪዲዮ እንዳይረዝም እዚህ ጋር ይብቃይ እንግዲህ። ነገር ግን ከሁለቱም ወገን እኔ እንደዚህ ያን አላነሳኋቸው እጅግ በጣም ብዙ ነገራቶች አሉ፣ መነሳት ያለባቸው እነዛን ነገራቶች ግን አላነሷቸው። እንግዲህ ቪዲዮም እንዳይረዝም ሁላችሁም ሀሳቤ ገብቷቸዋል ብዬ አስባለሁኝ። ከሁለቱም አካል ዝም ብሎ ነው የሚነታረቁት እንጂ ሁለቱም የሆነ ቁብ ነገር ይዘው የሚነታረቁ ወገኖች እንዳልሆኑ እና ሁለቱም ሃይማኖቱን የሚወክሉ ወገኖች እንዳልሆኑ እንድታውቁ እፈልጋለሁ ማለት ነው። ቀጣይ በሌላ ቪዲዮ መጥቼ በዚህም ጉዳይ ሆነ በሌሎች ጉዳይ እስከማወራቸው ለዚህ ቻናል አዲስ የሆናቸው ቻናሉ ሰብስክራይብ ማድረግ እንዳትረሱ፣ ይህን ቪዲዮ ሼር እያደረግን ለተቀሩት ወንድምና እህቶቻችን እናደርሰው ማለት እፈልጋለሁ። አሰላሙ አለይኩም ወረህመቱላ ወበረካቱ